ሰላም ሰላም፣ ጤና ይስጥልኝ ወንድሞቼ እንደምን ዋላችሁ? ዛሬ ደግሞ ሶስት አይነት ፒዛ ላሳያችሁ መጥቻለሁ። የጾም የፍስክ፣ ክዩት የሚያምር ቆንጆ ፒዛ ሶስት አይነት ሚኒ ፒዛ፣ በጣም ትንንሾች ፒዛ እንዴት እንደሚሰሩ አሳያችኋለሁ። በድጋሜ ዛሬ ይዤላችሁ ቀርቤያለሁ የጾም ፒዛ ማሳያችኋለሁ። ውዶች የተወዱታላችሁ፣ እስከ መጨረሻው ተከታተሉኝ፣ አብራችሁን ቆዩ። እንግዲህ እዚህ ጋር ዱቄት አዘጋጅቻለሁ። ዛሬ ነጭ ዱቄት ነው ያዘጋጀሁት እናንተ የፈለጋችሁትን ዱቄት የስንዴ ዱቄት ማንኛውም ዱቄት ለፒዛ የሚሆን መጠቀም ትችላላችሁ። ከእሱ ጋር እንግዲህ አንድ እች የምታያትን እርሾ ነው የዳቦ እርሾ በጣም እርሾ አደረግኩኝ። ትንሽ የጨው አደረግኩበት ማለት ነው። ከዛ አንድ ሁለት ማንካ የሚሆን ትንሽ ስኳር አደረግኩበት። ስኳሩ ደግሞ እንዳይመጥ ይረዳዋል። ከዛ ትንሽ ሰነምን በሉመን ኦይል የሱፍ ዘይት አደረኩበት ማለት ነው። ከዛም ሞቅ ያለ ውሃ ነው ያደረኩት። ለብ ያለ ውሃ አንዛሽ ታርገና እናወካለን። ቤተሰቦቼ እንደምንዋላችሁ አደራችሁልኝ። እንደየ ሰዓት እና ጊዜ ያቆጣጠራችሁ እዚህ ጋር እንግዲህ ካሜራ ባንድ ጄጄ ስላለው ካቦካው በኋላ ሽታ አርጌ በጣምም አላወፍረውም እኔ በጣም አላቀጥነውም መካከለኛ አድርጌ እተወዋለው ለስለስ አርቄ ለስለስ ያለ ትንሽ ቀጠን ያለ ውስጡ ክፍት እንዲልልን አሪፍ ፒዛ እንዲሆንልን አድርገን እናቦከዋለን። እሽት እሺ ታርጋዋለው እንግዲህ ኔ እናንተም እሹት በእንድጀ ስለሆነ እናተ ለማሳየ ስለማይመቼኝ ነው። ከዛ በዚህ መልኩ ነው ያቀጠምኩት እኔ። እዩት ቅጥነቱን፣ ውፍረቱን እንደዚህ ለስለስ ያለ ሊጥ ነው ያደረኩት ማለት ነው። በጣም ወፍራም አይደለም፣ በጣም ደግሞ ቀጭን አይደለም ማለት ነው። በዚህ መልኩ ተውኩት። እንግዲህ ይህን ሽፍና አድርገን አሽተን ዋል እንግዲህ ትንሽ ካሜራ፣ ትንሽ ስኳርና የዳቦ ቅመም መጨመር ትችላላችሁ። ትንሽ ዘይት አርቄ በዚህ መልኩ እንግዲህ ሽፍና አርቄ እስከሚነሳልኝ እጠብቃለሁ ማለት ነው። ላይክ እና ሰብስክራይብ፣ ሼር እያደረጋችሁ አበርቱኝ ወገኖቼ። አዲስ ስለሆንኩ ብርታት እንድትሆኑኝ ይፈልጋለሁኝ። ከመጨረሻው ደግሞ እንድታዩት ቆንጆ ፒዛ፣ ሶስት አይነት ፒዛ ነው ማሳያችሁ ዛሬ። አሁን የመጀመሪያውን ፒዛ አንዷን እጋግራለሁ። እዩት፣ እኔ ሰዓት አልፎበታል፣ የሚገርማችሁ እንዲያውም ቆይቼበታለሁ። አጋጣሚ ሰው ነበረ ቤታችን ውስጥ እና ቆየሁበት። ተነስቶ እዩት፣ ጥቅልል ብላ መሀል ላይ የነበረችው ተነስቶ እንደገና እየወረደ ነው ማለት ነው። ግማሽ ሰዓት ሆኖታል። ከዚህ በኋላ እንግዲህ በዚህ ሳብሳብ አድርጌ እዚህ ላይ አንዷን ፒዛ ወጣላችኋለሁ። ለልጆቼ እራት ሰዓት ነው የሰራሁት እኔ። እናንተ ማንኛውም ሰዓት መስራት ትችላላችሁ። እዚህ ጋር ሶስ እኔ የሰርቼ ያስቀመጥኩት የፓስታ ሶስ ነበረኝ። ከሱ ላይ ምን አድርጋለሁ መሰላችሁ? ትንሽዬ ዘይት፣ የአትክልት ዘይት ወይም ኦሊባዌል ጠቀምና ይሄን ሶስ፣ ይሄ ሶስ የፓስታ ሶስ ነው። በጣም አሪፍ ሶስ ነው። እዚህ ሶስ አሰራሩ ደግሞ ያው ትንሽዬ ሽንኩርት፣ ሁለት ቲማቲም ፍሬሽ ቲማቲም ልጣችሁ ቀቅላችሁ ድቅቅ አድርጋችሁ ትከትፉና ጨምራላችሁ። ትንሽዬ ሽንኩርት አድርጋላችሁ፣ ትንሽዬ በርበሬ ቅዛ። ከዛ የቲማቲም ሳልሳ ተጠቅሚያለው ማለት ነው፣ እና የተለያዩ ነጭ ሽንኩርት፣ ዝንጅብል፣ ቅመሞች አሉበት ማለት ነው። እንደ ማንኛውም ስልስ ስንሰራ በርበሬ ያልበዛ ስልስ ማለት ነው። በቃ ፓስታ ወይም እንደዚህ የቺዝ ነገሮች የሚገቡበት ስትሰሩ በርበሬ በጣም አታብዙ። ቅመሙም ደግሞ የተለያየ ስለሚሆን አሁን እኔ ብዙ ቅመም ሳላደርግ ነው የሰራሁት። እዚህ ጋር ፓስታ የሚፈልገውን ፒዛ የሚፈልገውን ቅመም ለብቻ አደርግበታለሁ ማለት ነው። እና ስለነበረኝ ነው አጋጣሚ ማለት ነው። ወንድሞቼ እህቶቼ፣ ወገኖቼ ሰብስክራይብ ሸር እያደርጋቸው አበርቱኝ። እዛ ትንሽ የጨው ትንሽ የቁንዶ በርበሬ እና የተለያዩ ለፒዛ ያጣፍጡልኛል የምላቸውን ቅመሞች ተጠቀምኩኝ ማለት ነው። እንግዲህ እንዳልኳችሁ ከዚህ ሶስ ላይ አንድ ሽንኩርት ተጠቅም ያለው መጀመሪያ ስጠቀም ስሰራው ትናንት። ይሄ ደግሞ ጨዋማ ቅመም ነው። ሽንኩርት፣ ቀይ ሽንኩርት፣ ካሮት ምናምን አለበት። በቃ የጾም ማጂ በሉት በጣም የሚያጣፍጡ ወጥ። ይህን ስትጠቀሙ ጨው፣ ሌላ ጨው አታብዙ በጣም ማለት ነው። እዛ ትንሽ ዋርክ እናንጨቀጨቅኩት እንደ አዲሽ እንግዲህ ለፒዛ ሶስ አዘጋጀውት ማለት ነው። ይሄን ሶስ በደንብ ስሰሩ ስጎ ስሰሩ በደንብ መቀነስ ማስቀመጥ ልመዱ፣ ወዲያው በየጊዜው ከመስራት ማለት ነው። ሽንኩርት በየቀኑ ከመላጥ ሰርታችሁ ታስቀምጧታላችሁ ፍሪዘር ውስጥ ወይም ኖርማል ፍሪጅ ውስጥ። እዛ የምትፈልጉትን ነገር መጠቀም ነው። እዛ እንግዲህ የሚበቃኝን ያክል ወስጄ፣ አሁን ቸኩለዋል። አንድ ፒዛ ከትምህርት እንደመጡ አልበሉም ልጆቼ። አንዷን መጀመሪያ ብስ እየሰጣቸውና ሌሎች ደግሞ ሚኒ ፒዛዎች ለነገ የሚቋጥሩት ሰራላቸዋለሁ ለልጆቼ ለእኛም ደግሞ ነገ። ለምሳሌ አሁን ጾም ነው። ስለዚህ ሮብ ቀን ሲሆን የጾም ፒዛ ሰርቶ ይዞ ለመሄድ ከስራ ቦታም ይጠቅማል። እሱንም አሳያችኋለሁ ማለት ነው። ከዛ እንደዚህ እንግዲህ በጣም ለስላሳ ነው ሊጡ። ቀጠን አድርጌዋለሁ እንዳያችሁት። ራሱ ነው የሚታዘዝላችሁ ሊጡ። በጣም ሳብ ሳብ ሳብ ብን የሚለው በአንድ እጄ ራሱ እንዴት እንደሳውት። ከዛ እንዲ አድርጌ ይሄን ከፓትራይ ላይ አነጥፋለሁ ማለት ነው መጋገሪያ ላይ። እና ወንድሞቼ ፈጠን ፈጠን ብዬ ነው ያሳየኋችሁት ወንድሞች፣ የሀገር ልጆች። በጣም ቀላል ነው የተገዛው በየጊዜው ከምንገዛ ፒዛ እንግዲህ በጣም ውድ ነው። በዚህም ሀገር በሰው በሁሉም ቦታ ውድ ነው። ማርኬት የሚሸጠው ደግሞ ጎማ ጎማ ነው የሚል ፒዛ ፒዛም አይደለም። ፒዛ ቤት ገብተን ነው ደህና ፒዛ የምናገኘው እንጂ ማለት ነው። ከዛ ውጭ ግን ከቤታችን የምናዘጋጅ ደግሞ የተሻለ ነው። በጣም ቀላልን ስለሆነ ማለት ነው። ይሶሴ እንዴት እንደሚያምር ሽታው ራሱ በጣም ነው የሚያምረው። ይህን እንግዲህ እንደነገርኳችሁ መጀመሪያ ስሰሩ ሁለት ፍሬሽ ቲማቲም ቲማቲም እንዳስፈላጊነቱ ሁለት ፍሬሽ ቲማቲም ፍጭት ታደረጉና ዳይሬክት ወደ ሰዓቱ ታደርጋላችሁ። አንድ ሽንኩርት አብራችሁ ታደርጉበታላችሁ። ድቅቅ አርጋችሁ ከትፋችሁ፣ ነጭ ሽንኩርት፣ ዝንጅብል ጣል ታደርጋላችሁ። ትንሽ የበርበሬ የተለያዩ ቅመሞች በርበሬ አታብዙ። ፓስታ ላይ ወይም ፒዛ ላይ ሲሆን በርበሬ ባይበዛ አሪፍ ነው። ቲማቲም ግን ስለሚወድ ፒዛ እና ክቻብ ደግሞ ትንሽ ጣል አድርጋችሁ በዚህ መልኩ የፒዛ ቅመሞች ወይም እንደዚህ አይነት ቅመሞች ካሏችሁ ይጣፍጥልናል ያላችሁ ትንቅመም ጣል ታደርጋላችሁ፣ ታደረጋላችሁ ሶሶ በዛ መልኩ ይሰራል ማለት ነው። እዛ እንግዲህ ማዞርላ ችዝ ነው የምናደርገው። ማዞርላ ችዝ፣ ይሄ ችዝ ቬጂተሪያን ነው የሚለው ግን እኔ በፍጹም አላም ነው። ለጾም ይሆናል ይሉናል አንዳንዶች ይጠቀሙታል ማለት ነው። ቬጂተሪያን ነው የሚለው ቬጋን ነው የሚለው ማለት ነው ግን እኔ በፍጹም ከወተት ውጭ አይሰራም ብዬ አስባለሁ። እና እዩ ተዚጋውን የቬጋን እንደሆነ ምልክት አለው ቪጂቴርሽን የሚለው እና አንዳንዶች በጾም ወቅት ይጠቀሙታል። እኔ ግን በፍጹም ላምነው አልቻልኩም ማለት ነው። እና በራሴ የጾም ሳረግ እንደዚህ ችዝ አልጠቀምም። እና ከዛ ቱንፍሽ ነው ያረኩላቸው። ቱንፍሽ ደግሞ በጣም አሪፍ ነው። ይህ እንግዲህ ለአዋቂም ለሕጻናትም ተወዳጅ የሆነ አሪፍ ፒዛ ነው ማለት ነው። ይኸው ለራት ይበላል። ለነገ ደግሞ አሁን የጾም ሰራ ዋለ አሳያቸዋለሁ። ለልጆቼ ደግሞ የሚያምር ሚኒ ፒዛ የሚወዱት ለልደት ላፒ በርስዴ ሲሆን እንደዚህ የተለያየ ጉዳዮች ሲሆን ልጆች ያላችሁበት እንግዳ ሲመጣባችሁ ልጆች ደስ ብሏቸው የሚበሉት ሚኒ ፒዛ አዘጋጅላቸዋለሁ። እሱን ማሳያቸዋለሁ ውዶቼ። ከዛ እንግዲህ ከላይ የፈለጋችሁትን ነው የምታደርጉበት። ቦርስ ስጋዎች፣ እንደዚህ የሚቆራረጡ ስጋዎችን፣ የተጠባበሰ ዶሮዎችን ቆራርጣችሁ እዚህ ከላይ ማረክ ትችላላችሁ። የወይራ ዘይት አንትኑ ፍሬው ማረግ ትችላላችሁ። የተለያዩ አትክልቶችን በከላይ ማረግ ትችላላችሁ። እኔ እንግዲህ ያለኝን አረንጓዴ፣ ቢጫ፣ ቀይ ቃሪያ ትንሽ ሽንኩርት እንግዲህ እንደዚህ አምሮ በስሎ ወጣ። የመጀመሪያው ይሄን ወዲያው ነው መሰጣቸው፣ ሌላውን ከመስራቴ በፊት ማለት ነው። ይሄን አሁን ስለራባቸው ራባቸው ከምሳ ከትምህርት እንደመጡ የቤት ስራ ሲሰሩ ቆይተዋል። አሁን ይሄን እሰጣቸውና ቆራርጠው ይበላሉ። ቆራርጭ እሰጣቸዋለው። እዛ ወደ ሁለተኛው ምሰራውን ፒዛ አሳያቸዋለሁ ማለት ነው። አያምርም? እዩት ትንሽ ቀንበር ብሏል። ግን ቢሆንም በጣም አሪፍ ነው። ውስጡ ለስላሳ ነው ሊጡ። እንዳያችሁት በጣም ለስላሳ ነው ሊጡ፣ አቦካኩ ማለት ነው። እና እንግዲህ እዚህ ጋር አቀረብኩላቸው ማለት ነው። ጠረጴዛ ላይ አቀረብኩላቸው ቆራርጠውና ራሳቸው ይበላሉ። እኔ ወደዛኛው አሳያችኋለሁ ማለት ነው። ሼር ላይክ ሰብስክራይብ እያደረጋችሁ ቤተሰቦች፣ ወገኖች፣ የሀገር ልጆች ቤተሰብ እንድትሆኑኝ ፈልጋለው ፈልጋለሁ። አበረታቱ ይሁን ታይዝ እንዲሆን ተባበሩኝ። ላሳያችሁ የምትፈልጉት ነገር ካለ ደሞ እንግዲህ አሳያችኋለሁ ማለት ነው። ይሄ እንደምታዩት በጣም አሪፍ ፒዛ ነው። እግዚአብሔርን ውጭ ከመግዛት የተለያየ የቆየ ነገር ማቆያ ተብሎ የሚነፋበትን ነገር ከመግዛት የተቦካ ሊጥ ከመግዛት በትንሽ ሰዓት ውስጥ የምትሰሩት ነገር ስለሆነ እባካችሁ ቤታችሁ ውስጥ እንደዚህ አዘጋጅታችሁ በቀላሉ ብሉ። እኛም እንግዲህ እያዘጋጀን እየሸጥን እንገኛለን። ብሉ፣ እኛን ማዘዝ ችላላችሁ። ጀርመና አካባቢ የምትኖሩ ሳምሪ ኩሽና ነኝ ማዘዝ ለምትፈልጉ ከዛ እንግዲህ ያን ከሰጠዋቸው በኋላ ለነገ የምቋጥርላቸው ደግሞ ሚኒ ፒዛ ነው የሚሉት እነሱ። በጣም ትንንሽ ፒዛዎች ማለት ነው እንደዚህ ለልጆች በጣም አንዷን አንስተው ለመብላት በጣም የሚወዱት ከትልቁ ይልቅ እነዚህ ደስ ይላቸዋል። እና ልጆች ጋም ዘና እያላችሁ አብራችሁ የምትሰሩት ነው። ልጅ እንግዲህ እዚህ እንደምታዩት ያው ከኩሽና አብራኝ አትጠፋም እየቆራረጠች ል ትገኛለች ማለት ነው። እና እንዲህ አይነት ነገር ሲኖር አሳት ፍኝ ስለምትል እኔም ዝም እላታለሁ። እጇን ታጥባ ምናምን እኔ ጋ ትሞክራለች ማለት ነው። እና እንደዚህ ያደረግኩት ሳብሳባ ካደረግኩት በኋላ ሊጡ እንደፈለጋችሁት የሚታዘዝ አድርጌ ነው ያወካሁት ከዛ በመዳመጫው ድምድ ድምድ ካደረኩት በኋላ በዚህ መልኩ በውሃ መጠጫ የልጆቹ የውሃ መጠጫ አጎማለን። እሱን የቆረጥኩት ማለት ነው። በጠርሙስ በማንኛውም ኩባያ መቁረጥ ይችላላችሁ። ትንንሽ ኩባያዎች ማለት ነው። በዚህ መልኩ እንግዲህ ሁሉንም ቆርጠን ጨርሳለን። የተረፈውን ደግሞ መልሰን እንዳምጠዋለን ያችሁት እንደዚህ ያደረግን ከዚህ ላይ እንግዲህ ሳልሳችን ነው የምንቀባው ማለት ነው። ሶሳችን የፒዛ ሶሳችን፣ ቆንጆ ሶስ የፒዛ ሶስ አሰራር ነው ይሄ። ደግሞ እንግዲህ ጊዜያችሁን ይቀጥልላችኋል፣ ሰርታችሁ ስታስቀምጡ ሳልሳውን ምንን መቆየት የለበትም እርግጥ ብዙ ቀን መበላሸት የለበትም ግን አሁን ለምሳሌ ፒዛ ስታዘጋጁ ለላዛኛ ያዘጋጃችሁት እንትን ለፒዛ ሊሆናችሁ ይችላል። ለፒዛ ያዘጋጃችሁት ደግሞ ለላዛኛ ሊሆን ይችላል። ለፓስታ እንደዚህ ቆንጆ ሶ ሰርታችሁ ታስቀምጡና ቅንስ እያደረጋችሁ መጠቀም ማለት ነው። እና እኔም እንደዛ ነው ያደረኩት እንደዚህ አድርጌ የቀባሁት እነዚህ ፒዛዎች በተለይ ልደት ሲኖራችሁ፣ የልጆች ፕሮግራም የሆነ ነገር ሲኖራችሁ ወይም ከትምህርት ቤት የሆነ ነገር ሰርታችሁ አምጡ ከተባላችሁ በቀላሉ እነዚህን ሰርታችሁ ብትወዱ በጣም የሚወዷቸው አንድ ህጻን አንዷን ብድግ አድርጎ ይወስዳል ማለት ነው። በቃ ለልጃችሁ መጠን ይሄን ያላምጡ ትባላላችሁ። በዛ ልክ ይሄን ብትወስዱ በጣም አሪፍ ነው ማለት ነው፣ እንደ አማራጭ ማለት ነው። እና ሞያ እንማማር ወገኖች፣ የአገር ልጆች ሰብስክራይብ ሼር ላይክ እያደረጋችሁ አበርቱኝ። ከዚህ ቀጥሎ ደግሞ የማሳያችሁ የጾም ፒዛ አለ። ባትክልት ብቻ የተዘጋጀ ፒዛ ማለት ነው። ይሄ እንግዲህ ሶሶው እንግዲህ የጾም ነው ያዘጋጀሁት እኔ ያው ያለው ቲማቲም ትንሽ የበርበሬ ትንሽ የቅመም የተለያዩ ቅመሞች ነው ከዛ እንግዲህ ችዙንና ፍሽ ይሄ ማድርገው ብቻ አውጥቼ የማሳያችሁ የጾሙን ይሆናል ማለት ነው። እዚህ ላይ እንግዲህ የተለያዩ ፍራፍሬዎች ምናምኖች ጣልጣል ማድረግ ትችላላችሁ። ፍራ ፍራፍሬ ያልኩኝ አትክልቶችን ማለት ነው የምትወዷቸውን። እኔ እንግዲህ አረንጓዴ፣ ቢጫ፣ ቀይ ቃሪያዎች፣ ትንንሽ ሽንኩርቶች ጣልጣል አረኩላቸው። በጣም ነው የሚወዱት ይሄን ፒዛ። በዛ ላይ እነሱን ደግሞ እያሳተፋችሁ አብራችሁ ስሰሩ ደስ ነው የሚላቸው። ላይክ አድርጉልን። እስኪ ባይመቻችሁ እንኳን ላይክ አድርጉልን፣ የማበረታታ ወገኖች ማበረታቻ ስጡን። ይሄ ልጅ ፒዛ ነው እንግዲህ እኔ የሰራሁት እያለች ነው እሷ። ቆረጠች ሶስ ቀባችሁ ስንስ ቀባችሁ ከዛ እንግዲህ በዚህ መልኩ ቱንፊሽ ና ከዛ ከላይ ቃሪያዎች ምናምኖች ጣል ጣል፣ ሽንኩርት ጣል ጣል ያላችሁን ጣል ማድረግ ትችላላችሁ። ይህን ይመስላል። ይህን እንግዲህ እናስገባዋለን ኦብናችን ውስጥ ማለት ነው። ከዛ እንግዲህ አንድ ቢዛን የቀረን ቀረን ዛ ሌሎች ደግሞ ዳቦ ይሆናሉ ማለት ነው። ኖርማን ዳቦ፣ የበርገር ዳቦ ይሆናሉ። ከዚህ በፊትም በርገር አሰራራ ሳይቻችሁ ነበር። ካላያችሁ ገብታችሁ ይዩት፣ ቆንጆ በርገር እንዴት እንደሚሰራ በሳምሪ ቁሽና እዛ የተረፈኝን እንግዲህ እዚችን ያደረኩት ማለት ነው። ይሄ ደግሞ የጾም ፒዛ ነው። የጾም ፒዛችሁ ላይ እንግዲህ የተለያዩ አትክልቶችን የምትወዱትን አትክልት መጨመር ትችላላችሁ ወገኖቼ። ሊጤን እንግዲህ እንደተለመደው ያው ሳብሳብ አደረኩት ማለት ነው። ከዛ ወጋ ወጋ አደረኩት በሹካ ማንካ አድርጌ ሶ ሰው መሀል ላይ እንዲገባና ተሎ እንዲበስል ማለት ነው። ከዛ እዚህጋ እንግዲህ ካሮቴን ምን የፈለጋችሁትን አትክልት አላድርጋችሁ የጾም ፒዛ ይሆንላችኋል ማለት ነው። ለመቋጠር ለምሳሌ ሮብ ቀን፣ አርብ ቀን ከሆነ ጾማችሁ ስትጨርሱ በዚህ ስራ ላይ ሆናችሁ ይሄን መብላት ትችላላችሁ። በተለይ ዚያ ሀገር ጾመን ስንጨርስ ተገዝቶ የሚበላ የለም በብዛት የፍስክ ነው የሚሆንብን ማለት ነው። እዛ ይጠቅመናል እንግዲህ እዚህ ጋ አረንጓዴ ብጫ ቀይ ቃሪያዎች ካሮት ፍቅፍቄ አዘጋጅቻለሁ እንዲሁም ይሄ ምንድነው የሚባል እንጉዳይ ጥብስ አለኝ እንጉዳይ ጥብስ ደግሞ አሰራሩን አሁን እዚህ ቀጥሎ የሚለቅላችሁ ቪዲዮ አለ አሳያችኋለሁ ማለት ነው በፓስታ እንጉዳይ ጥብስ እንዴት አድርጌ አሳምሬ እንደሰራሁት እዚህ ቀጥሎ የሚለቅላችሁ ቪዲዮ ነገ ነገ ወዲያ ይደርሳችኋል ወገኖቼ ከዛ እንግዲህ እንደዚህ አርገን ጣል ጣል ለማድረግ ነው። ካሮት አረንጓዴ፣ ቢጫ፣ ቀይ ቃሪያዎችን፣ ሽንኩርት ነው ያረኩት። እናንተ ግን ከዚህ ላይ በቃ ይሄ የበቆሎ ሸት ምናምን አለ አይደለ? የተለያዩ አትክልቶችን ጣል የምትወዱትን ማድረግ ትችላላችሁ። ይሄም ጨምሯውን የእንጉዳይ ጥብስ ነው። እንጉዳይ እንግዲህ ምንድነው የሚባል በዚህ ሀገር አላቅም። ከዚህ በፊት ደጋግሜ በዚህ ፒዛ ሰርቻ ቃለው የጾም ፒዛ ብላችሁ ወደፊት ብታዩት አለላችሁ። ቀደም ብሎ እስካሰራሩ ሙሉውን አለላችሁ። ፍስክም የጾም የሰራዋቸው ፒዛዎች አሉ ብታይሉኝ ደስ ይለኛል ወገኖች። ያገል ልጆች እንዲሁ ራሱ አያችሁት ምርጥ ነው እና አንዳንዶች ቅድሜ ቅድም ማዞርላችሁ ዙን ቬጂቴሪያን ነው የሚለውን ይጠቀሙታል። እኔ ግን ቪጂቴሪያን ቢልም ከወተት ተዋጽኦ ሊገኝ ስለሚችል ሊኖረ ስለሚችል ብዬ አላምነውም አላደርገውም። ከሱ ይልቅ ሊጥ በጥብጬ አሳያችኋለሁም አድርገውም ማለት ነው። ይህን ለምሳሌ ይህ አምባሻ የዚው ሊጥ የራሱ ሊጥ ነው። ይህን አገጥነዋለው ማለት ነው። በኋ ወይም ደግሞ ሌላ ዱቄትም ጭምር አድርጋችሁ ትንሽ እየጨምራችሁ እሱንም በላይ ማድረግ ትችላላችሁ። ትንሽ እንደ ማያያዣ ይጠቅማቸዋል ማለት ነው። ሌላ አይደለም፣ እንደ ማያያዣ በላይ የምናደርግበት የጾም ከሆነ እንደዚህ አድርገን መጠቀም እንችላለን ወገኖች። እንግዲህ ከውስጥ ያለው አትክልትና ሳልሳ ብቻ ነው፣ ግን በደንብ ተቀምሞ መሰራት አለበት። ጥፍጥ ያለ እንደ ጥብስ አይነት ሆኖ አትክልቱ ቢሰራ አሪፍ ነው ማለት ነው። ከዛ ሊጣችሁ ላይ እንደዚህ አድርጋችሁ መርጨት ማለት ነው። ይሄ እንደ ቺዝ እንዲያያይዝልንም ይረዳናል። ሲታይም ደግሞ ቺዝ ያለበት ነው የሚመስለው መልኩ ያምራል ማለት ነው። እንግዲህ እዚህ ጋር እቃ አድርግልኝ ተብያለሁ። እቃ ድርቅ ያላድርግልኝ በደንብ እንትን ማለት አለበት፣ እንዲያዝ በደንብ ድርቅ ይበል። ሌላኛው ይጠበስ ብለውኛል። ሽንኩርቶቹ ምናምኖቹ ይጠበሱ፣ ችግር የለውም ተብያለሁ። በዛ እንደዛ አድርጌ ደረቅ አድርጌ ለማውጣት ሞክራለሁ። እና ይሄንን ይመስላል። አያምርም? እዚህ ያለው አይመስልም። አሁን አስገብቸዋለሁ ወገኖች። ይሄኛው ሚኒ ፒዛ ወጥቶልኛል። እንግዲህ ጨርሻለሁ ወገኖች፣ የሸር ላይክ ሰብስክራይብ እያደረጋችሁ አበርቱኝ። እነዚህን ፒዛዎች እንግዲህ ልደት ሲኖርባችሁ ሞክሯቸው። የልጆች ልደት ሲኖር ከዚህ ማነስ ያርጋችሁ መስራት ትችላላችሁ። ግን እዚህ ባያንስ አሪፍ ነው። እቺ መካከለኛ ናት። አሪፍ ነው ብዬ አስባለሁ። ዛሬ የሰራሁት በጣም አሪፍ ነው ወገኖቼ፣ ሼር ላይክ ሰብስክራይብ እያደረጋችሁ አበርቱኝ እንግዲህ ቅድም ቀምሰኗል ትልቁን ቢዛ ሳይቻችዋለሁ። መጀመሪያውን እሱን በልተውታል ማለት ነው። ይሄ ደግሞ እንግዲህ ለነገ የሚቋጠር ነው። ይሄ ደግሞ የጾሙ ያልኳችሁ ነው። ቃ ብሎ የብሰልልን ስላሉ ደረቅ አድርጌዋለሁ ትንሽ ከላይ ሁሉ ከርሸም ከርሸም ከርሸም የሚል ነው። ውስጡ ግን ለስላሳ በጣም ቀጭን ቢዛ ነው። በጣም ያምራል። ነገ ነው እንግዲህ የምቆርሰው። በያላችሁበት ደህና ሁኑልኝ ወገኖቼ ሼር ላይክ ሰብስክራይብ እያረጋችሁ ላይክ የምትለዋን ተጫኑልኝ ወገኖቼ። ላሳያችሁ የምትፈልጉት እነዚህ ምግቦች በሙሉ ማዘዝ የምትፈልጉ ደግሞ ጀርመን ያለውት፣ ሙንሽን ያላችሁ፣ ባይረን ያላችሁ፣ ኦክስበርግ አካባቢ ያላችሁ ደውሉልን ወይም ደግሞ በኮመንት ጻፉልኝ እኔ ፈልጋለሁ ብላችሁ ማለት ነው። የትእዛዝ እንሰራለን። ደህና ሁኑልን። ማዘዝ የምትፈልጉትን እንግዲህ ማዘዝ ትችላላችሁ። ይሄ ሚኒ ፒዛው ነው። ይሄ የተጠበሰ የጾም ፒዛው ነው ማለት ነው። ይሄ ደግሞ መጀመሪያ የተበላው ፒዛ ነው ማለት ነው። ደህና ሁኑልኝ ወገኖቼ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበርቱኝ። ባይ ባይ።